ሰላም ሰላም ሰላም ለእናንተ ይኸው ልጆችዬ ልጆችዬ፣ የሀገራችንን ታሪካዊ ተፈጥሯዊና ሰው ሰራሽ መስህቦችን በደንብ ከምናውቅባቸው መንገዶች አንዱ በዚህ በኢትዮጵያ ሬዲዮ የሚተላለፈው የከልጆች ዓለም ፕሮግራም ጉብኝት በሬዲዮ ዝግጅት አንዱ ነው። ለእለቱ ከሰናደናቸው ዝግጅቶች ቀዳሚው ጉብኝት በሬዲዮ አንዱ ነው። ይኸውም የእኛም ፕሮግራም አዘጋጅተን የምናቀርብበት የተለያዩ አስደሳችና ድንቅ ቦታ የሆነውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን አዲሱ መስሪያ ቤታችንን ነው የምናስጎበኘው። ለማታውቁ ልጆች በሀሳብ እንድትጎበኙ የሚያደርግ ሲሆን የማየት እድሉ የገጠማችሁ ደግሞ አዳዲስ መረጃዎችን ካስጎብኙ የምታገኙበት በመሆኑ አስቀድማችሁ ማስታወሻ ደብተርና መጻፊያ እስክሪብቶ ወይም እርሳት አዘጋጅታችሁ ጠብቁ። በጉብኝቱ የፕሮግራሙ አዘጋጅ ትዕግስት ተሾመ ቅዱስ ተምራትና ለጉብኝት ከድሬዳዋ የመጡ እንግዶች ካስጎብኛቸው ጋር በጋራ ሆነው ያቀርቡላቸዋል። በቀጥታ ወደ ዝግጅቱ እንለፍ። እንዴት ናችሁ? ሰላም ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እኔና ቅዱስ እንግዲህ ያው የፕሮግራሙ አዘጋጆች ነን። እኔ ትግስት ነኝ። እኔ ደግሞ ቅዱስ ነኝ። ዛሬ እንግዲህ እንግዶች አሉን አይደል? አዎ። ዛሬ እንግዶች አሉን። የምናስጎበኛቸውም ደግሞ የኢቢሲ መስሪያ ቤት ነው። በመጀመሪያ ስማቸውን እንተዋወቃቸው። ዓለም እሺ። ሜሮን እ እናመሰግናለን አሁን እንግዲህ ተገናኝተናል ሰዓታችንን ለመቆጠብ ያህል ዛሬ የሚያስጎበኘን ሰው አለ ወደሚያስጎበኘን ባለሙያ እንሄዳለን ማለት ነው እዛ ሄደን እንግዲህ ያለውን ነገር ያሳየናል ይሄ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚዲያ ኮምፕሌክስ ነው የሚባለው ለምን እንደሚባል በውስጡ ምን ምኖች እንዳሉት ምን አገልግሎት እንደሚሰጥ እንግዲህ በሰፊው ዛሬ ለልጆች እናስተዋውቃለን። እንደተለመደው ለእኛ ብቻ ሳይሆን ደግሞ ለእነ ሜሮንም በደንብ እናሳያቸዋለን። በዋናነት እንደውም እነሱ በየዓመቱ ወደ አዲስ አበባ የተለያዩ አካባቢዎች እየመጡ ይጎበኛሉ። ሜሮንን እንደምታስታውሰው ከዚህ በፊት እንግዲህ ከድሬዳዋ ነው የመጣችው። ዛሬ እንግዲህ የዋና መስሪያ ቤታችንን አዲሱን የሚዲያ ኮምፕሌክስ ይጎበኛሉ ከአክስቷ ጋር ማለት ነው። ሜሮን እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ሁሉ ሁሉ ሰላም ነው። እንግዲህ አዲስ አበባ እንዴት አገኘሻት? አዲስ አበባን በጥሩ መልክ አገኘቻት አለሁ። ድሮ እንደነበረችው አይደለችም፣ ተለውጣለች። ያው በዚህ እንደምትቀጥል ተስፋ አለኝ። አሁን እንግዲህ ዛሬ ዋናው መስሪያ ቤታችን ተገኝተሻል። ግቢውን፣ ውጪውን እንዴት አየሹ? በመጀመሪያ ገና እንግዲህ አልጎበኘ ነው ያው በቴሌቪዥንም እንዳየሁት ግቢው ከተፈጥሮ ጋር በጣም ቁርኝት እንዳለው አይቻለሁ እና ሐይቅ አለው። የተለያዩ አበባዎች አሉ። ለተለያዩ ሰዎችም የስራ እድል ፈጥሯል። እና ይህን ተመልክቻለሁ ማለት ነው። ህንፃውም ያው በዓለም አቀፍ ስታንዳርድ ተሰርቷል። ያው እሱንም ለመጎብኘት ነው ለመጎብኘት ነው የመጣሁት። በጣም አሪፍ እንግዲህ። አክስተ ዓለምን ደግሞ እንጠይቃታለን። እሺ ገና ስገባ በጣም ቆንጆ ነው ጽዳት አለው። ህንፃውም በጣም ጥሩ ነው፣ ቆንጆ ነው። ስገባም ደግሞ የሀይቁም ቦታ ይቻለሁኝ። ከኋላው ደግሞ የሚታየኝ ጥቅጥቅ ያለ ደን አለ፣ በጣም ነፋሻማ አየር አለው፣ በጣም ደስ ይላል። ሌሎቹም ሰዎች እንዲያዩት እንደ ብትጋብዟቸው እኛ አሁን ደስ እያለን ነው እየመጣን ያለ ነው ማለት ነው። ያለውን ነገር እንጎበኛለን ማለት ነው። አሁን እየሄድን ነው እንግዲህ ቅዱሴ አስጎብኛለን በአስጎብኘው ደግሞ ያላዩትን ብዙ ነገር እንደሞ ተስፋ አረጋለሁ። እጆቹ ማብራችሁን እንደምትሆኑ ተስፋ አረጋለሁ። ወደ አስጎብኛችን እንሄዳለን። ስሜ አባይነ ዘውዱሻ ይባላል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብራንዲንግና ግሎባል ኮሚኒኬሽን ሰላፊ ነኝ። በግቢ ውስጥ ምን ምን ነገሮች እንዳሉ ዞር ዞር እያለን በዛውም ደግሞ አንዳንድ ጥያቄዎች እየጠየቅን አንድ ላይ እንድንውል ነበረ። በጣም ደስ ይለኛል። በጣም ደስ ይለኛል ምክንያቱም ይሄ የሚተላለፈው ለኢትዮጵያ ልጆች ስለሆነ በኢትዮጵያ ውስጥ ላሉ በእያንዳንዱ ክፍለ ሀገር ላሉ ልጆች ስለሆነ እኔ በጣም ደስተኛ ነኝ። ከየት እንጀምር? አሁን አሁን ከቆምንበት ቦታ መጀመር እንችላለን። አጠቃላይ ግቢው 11 ሄክታር ጋሻ መሬት ላይ ያረፈ ነው። ያ ማለት ለልጆች ለመግለጽ ስቴዲዮም ሜዳ አላ አይደለ? የስቴዲዮም ሜዳ አሁን የኛ ግቢ ስንት ነው ተብሎ ቢጠየቅ ወደ ስድስት ሰባት የስቱዲዮ ሜዳ ማለት ነው። አስራ አንድ ጋሻ መሬት ማለት ነው። ስለዚህ እዚህ ግቢ ውስጥ የተለያዩ ቦታዎች አሉ። ለምሳሌ አሁን የቆምንበት ቦታ የተለያዩ የከተማ ግብርና የምንሰራባቸው ቦታ ነው። ይሄኛው ቦታ የከተማ ግብርና ማለት ምንድን ነው? አሁን በብዛት ልጆች ምናልባት የሚያውቁት በገጠር አካባቢ ብቻ ይመስላቸዋል፣ እርሻ አደለ። ከዛ ውጭ ግን በከተማ ውስጥ ሰፊ መሬት ላይ ቢገኝም ባይገኝም ባለው ቦታ ላይ ባለው ስፍራ ላይ የተለያዩ ተክሎችን በመትከል የከተማ ግብርና መስራት ይቻላል። ይሄ የምንመለከተው ቦታ እኛ የከተማ ግብርና የምንሰራበት ቦታ ነው። እንደምትመለከቱት ጎመን አለ፣ ሙዝ አለ። ከዛም ውጭ ደግሞ የተለያዩ ተክሎች አሉ ማለት ነው። እያደጉ የተዘሩ ተክሎች አሉ ከበቀለ በኋላ ይቀጠፍና፣ እዚህ ደግሞ ፊት ለፊት ላይ የምንመለከተው አራት ክፍሎች፣ ነጫጭ ክፍሎች አሉ አይደለ እዛ። ይሄ ካፍቴሪያ ነው። ካፍቴሪያው ከጎመን እርሻው አጠገብ ስለሆነ ምሳ ለሰራተኞች ጎመን ሲሰራ ከዚህ መውሰድ ይቻላል ማለት ግልጽ ነው። ለዛ ጥቅም ተብሎ ነው የተሰራ። አሁን መቀጠል እንችላለን። ቀጥታ እዚህ ጋር ከእርሻው በዛ ስፍራ ላይ ደግሞ ሜዳ ይገኛል። የእግር ኳስ ሜዳ አለ፣ ቮሊቦል የምንጫወትበት ሜዳ አለ፣ እኛ ሰራተኞች የቅርጫት ኳስ የምንጫወትበት ሜዳ አለ። ደግሞ ልጆች ኢቨንቶች፣ የተለያዩ ኩነቶች ወይም ፕሮግራሞች በሚዘጋጅበት ጊዜ ልጆቹን ሰብሰብ አድርገን የተለያዩ ፕሮግራሞችን ለመስራት ስቱዲዮም እንደ ፌስቲቫል ለመስራት ያገለግለናል ማለት ነው። እሱን ላሳያችሁ ወደ ስቱዲዮ እንግዶቻችንም አሉ። በነገራችን ላይ አባይ አንዷ ከድሬዳዋ የመጣችው እሷ ደግሞ አክስቷ ናትና በየዓመቱ የተለያዩ ቦታዎችን ትጎበኛለች። ተማሪ ሜሮን እና ዛሬም ኢቢሲን ባየው ደስ ይለኛል ብላ ነው የመጣችው ማወቅ የምትፈልገውን ነገር እየጠየቀሽ ምሄድ ትችላለች ማለት ነው። ትችላለች ተማሪም ሜሮን እንኳን ደህና መጣሽ። እንኳን ደህና ቆየኝ። ጎበዝ ነሽ ምክንያቱም በተለያዩ ክልሎች እየሄድሽ የተለያዩ ቦታዎችን መጎብኘትሽ ሀገርሽን እንደምትወጂ ያሳያል። በዚሁ ቀጥይበት፣ በርቺ። አክስቷንም ደግሞ አላስታውስም ስሟን እንኳን አልነገርሽኝም። አለም አለም፣ እንኳን ደህና መጣሽ። እንኳን ደህና ጠበቀኝ። ኢትዮጵያ የተለያየ ቦታው ናችሁ። ይሄን ፕሮግራም የምሰሙ ደግሞ ልጆች በያላችሁበት እንኳን ደህና መጣችሁ ወደዚህ ፕሮግራም እላቸዋለሁ። እጅግ በጣም ነው የምንወዳችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ደግሞ በተለያዩ አጋጣሚዎች አጋጣሚዎች ሲገጥማችሁ ወላጆቻችሁን አስፈቅዳችሁ ትምህርት ሲዘጋ ሊሆን ይችላል መታችሁ መጎብኘት ትችላላችሁ። እናመሰግናለን። እግረ መንገድ እያየን የምንሄደው ደግሞ ዳርና ዳር በሳር አለ አረንጓዴ ነው። የተፈጥሮ ውበቱ እንዳለ ሆኖ ሰራተኞችም አካባቢውን በመንከባከብ ላይ ናቸው። አይደለም እውነት። የስቴዲዮም የእግር ኳስ መጫወቻ ሜዳ በየጊዜው አረሙ ካልተጎለጎለ ወይንም ደግሞ አረሙ እየተነቀለ ካልወጣ እና ሳሩ ደግሞ ካልተቆረጠ ረጅም ስለሚሆን ኳሷን ስለሚያፍናት እግር ኳስ መጫወት በጣም ስለሚከብድ በየጊዜው እንደምትመለከቱት ሰራተኞች ሜዳውን ያለውን አረም ያጸዳሉ፣ ሳሩን ይከረክማሉ ማለት ነው። ያልነገርኳችሁ ነገር አንድ ነገር ልንገራችሁ። እዚህ በስተግራ በኩል ክፍሎች አሉ፣ ወደ ሀያ ክፍሎች እግር ኳስ ከተጫወቱ በኋላ ሰራተኞች ያው ላቢያ ልቤለ ገላቸው መታጠብ አለባቸው። እንደተጫወቱ ወደ ቤታቸው መሄድ አይጠበቅባቸውም። እዚህ ጋር መጥተው ሻወር ይወስዳሉ ማለት ነው። እዚህ ደግሞ በግራ በኩል ወረድ ብለን ደግሞ በሜዳው ጋር ወክ እያደረግን እናያለን። በግራው በኩል አንድ ሁለት ሶስት አራት አምስት ስድስት ሰባት ደረጃ ያለው ረጅም አንድ መቶ ሜትር ረጅም የሆነ የተመልካቾች መቀመጫ ደግሞ ወንበር አለ በሲሚንቶ የተሰራ ማለት ነው እንደምትመለከቱት ይሄም አለው ትግስትም እንዳለቸው የተለያዩ አቅርቦቶች አሉ ማለት ነው። የሻወር መታጠቢያው አንዱ ነው። ግልጽ ነው። ሰዎችን ይይዛል። ጥሩ ጥያቄ ነው ይሄ። በአጠቃላይ ወደ 2500 እስከ 3000 ሰው ድረስ መቀመጫው በደንብ ይይዛል፣ ሰፋ ሰፋ ብሎ ማለት። ሜዳው ርዝመቱ ልክ እንደ ስቴዲዮም ርዝመት ነው ያለው፣ ወይስ ለሰራተኛ ተብሎ አጠር ተብሎ ነው የተሰራው? ይሄኛው ሁለተኛው ስታንዳርድ የሚባለው ነው። የመጀመሪያው ከዚህ ትንሽ ይሄ ሰፋ ሰፋ ይላል። ነገር ግን የተለያዩ ዓለም አቀፍ ውድድሮችን ማከናወን የሚቻልበት ሁለተኛው ስታንዳርድ አለ። እሱ ነው ምክንያቱም ሰራተኞች ስለሆኑ በጣም ሰፊ ካደረግንባቸው ለስፖርታዊ እንቅስቃሴ ነው እንጂ እንደ እግር ኳስ ተጫዋች እራሳቸውን አስበው ብዙ ድካም እንዳያወጡ እዛችሁ እዛችሁ ለምንጫወት እንዲያመቻቸው፣ ሁለተኛ በዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ስታንዳርድ መሰረት ሁለተኛው የእግር ኳስ መጫወቻ ነው ማለት ነው። በነገራችን ላይ የኢትዮጵያ ብሔራዊ ቡድን እዚህ መጥቶ የእግር ኳስ ትሬኒንግ አድርጓል፣ ልምምድ አድርጓል። ትልልቅ አትሌቶች ደግሞ አሉ። ደራርቱ ቱሉን የመሳሰሉ አትሌቶች መጥተው አይተወት እጅግ በጣም ወደውት። እንደውም የመሮጫ መም ይሄ የመሮጫ ትራክ ለእሱን ሁሉ አስገጥመን ወደፊት የኢትዮጵያ ብርቅዬ አትሌቶች መጥተው እዚህ ትሬኒንግ ልምምድ እንዲያደርጉ እናደርጋለን ብላ ራሱ ተናግራለች፣ ደራቱ ትሉ ማለት ነው። ስለዚህ በተመጣጣኝ ዋጋም በነጻም መጥተው የሚጠቀሙ ድርጅቶች አሉ። እንውረድ። አሁን ደግሞ ሜዳውን አይተናል። የተቀረውን ደግሞ እንደዙ እየተጓዝን በእግር እየተጓዝን ነው። አየሩም በጣም ተስማሚ ነው። አካባቢው ንጹህ አየርም እየሳብን ስለሆነ በእግር እየተጓዝን እንጎበኛለን ማለት ነው። ደከማችሁ በብዛት ዛፍ ያለበት አካባቢ ቅዝቃዜ እንደሚኖር የታወቀ ነው። አብዛኛው በዓለም ላይ ደግሞ የሚገኙ ወንዞች እንጮቻቸው ከተራራ ነው። እንደምትመለከቱት ተራራ የከበበው ግቢ ነው፣ ዛፍም አለ። ያኛው በክረምት ጊዜ በጣም ይቀዘቅዛል። አለማችን እንደሚታወቀው አሁን በአየር ንብረት ለውጥ አይደለም በጣም ችግር ውስጥ ነው ያለች። ይሄ ችግር ባለበት ሁኔታ ውስጥ እንደነዚህ አይነት ዛፍ የበዛበት ረጅም ዓመት ያደጉ ዛፎች ያሉበት ግቢ ማግኘት እንደ እድልም ነው። ይሄ ከስድስት ከሰባት የሚያል ስታዲየም ያክላል ብለናል። ና ስንት መውጫና መግቢያ በሮች አሉ? መውጫና መግቢያ በሮች አጠቃላይ ሁለት ናቸው። አንድ መግቢያ በር አለ በዛኛው በኩል ከዛ መውጫ ደግሞ በዚህ በኩል አለ ማለት ነው። ስለዚህ ሁለት በሮች ነው ያሉት። እንግዲህ ግቢያችን ውስጥ የተለያዩ ስፍራዎች አሉ ብያችሁ ነበር አደለ? አሁን ከስቴዲየሙ ወደ ግራር ጋርደን የሚባል ቦታ ላይ የመጣ ነው። ይሄ ግራር ጋርደን ይባላል ማለት ነው። የግራር ተክሎች ስላሉበት ነው ግራር ጋርደን የተባለው። እንደ መናፈሻ ነገር ነው፣ ወንበሮች አሉት። ውስጡ ጋዜጠኞች ቁጭ ብለው የሻይ ሰዓታቸውን እዚህ ማሳለፍ ይችላሉ። ከዛ ውጭ ደግሞ እንደምታውቁት የጋዜጠኝነት ስራ ከጽሁፍ ስራ ጋር የተገናኘ ነው። ጽሁፋቸውን ለመጻፍ ሲፈልጉ፣ ማሰብ ሲፈልግ አንድ ጋዜጠኛ መጥቶ እዚህ ነው ቁጭ ብሎ ይችላል። እዚህ መጥቶ ማሰብ ማለት ነው። ወደ ላይ ደግሞ ቀና ብላችሁ ስትመለከቱ አምፖል የያዙ ሰው ሰራሽ ጦጣዎች አሉ። እነዚህ ማታ ብትመጡ በጣም ድምቅ ብለው ሁሉም አካባቢ ላይ ሁሉም ዛፎች ላይ ተንጠልጥለዋል። መብራት ይዘዋል፣ አምፖል ይዘዋል፣ ይበራል ማለት ነው። እኔ መጀመሪያ ጊዜ ሌላ ስራ ላይ ነበርኩ። ቆይቼ ስመጣ ጦጣዎቹን ሰርቷቸው ሰቅሏቸው ሳገኝ በጣም ነው የደነገጥኩት። የእውነት መሰለ። የእውነት የእውነት ጦጣ ነው የሚመስለው እና ቆም ብዬ አይቻቸው የውሸት ጦጣ መሆናቸውን ሳረጋግጥ ነው ሰላም ብያቸው ያለፍኩት። እውነቴን ነው። ተለያዩ ቦታዎች ላይ የተለያዩ ዛፎች ላይ ተሰቅሏል ማለት ነው። እዛ ጋር ደግሞ የምትመለከቷት እንስራ የያዘች እንደ ሐውልት የተቀረጸች የሰው ቅርጽ ያላት የሴት ልጅ ምስል አለ ማለት ነው። ውሃው ይከፈታል። ውሃው ሲከፈት በታቀፈችው እንስራ ውስጥ እየወጣ ማራኪ ውበት ለቦታው ያላብሰዋል ማለት ነው። አሁን ወደ ሐይቅ አለ እዚህ ግቢ ውስጥ ነግሬያቸዋለ። መጀመሪያ ላይ ሐይቅ አለ። አሁን ቀጥታ ወደ ሐይቁ እኒድ ና ደስ የሚል ጊዜ ይኖረናል። እዛ ደግሞ ትንሽ አየሩም ነፋሻማ ስለሚሆን ትንሽ የአእምሮ እረፍት እናገኛለን ማለት ነው። ብዙ ድንጋዮች አሉ፣ አቀማመጣቸውን በጣም የተለዩ ነው እና ድንጋዩ ሰው ሰራሽ ነው ወይስ ተፈጥሮ አቀማመጡ? እዚህ ግቢ በጣም ብዙ ድንጋዮች አሉ። ምክንያቱም ተራራ አካባቢ ላይ ብዙ ድንጋዮች አሉ እና ሲቆፈርም ደሞ የወጡ ድንጋዮች ስለነበሩ የተፈጥሮ ውበትን ለመጠበቅ እና ሰው ሰራሽ ብቻ እንዳይሆን በማሰብ አልፎ አልፎ እንዳልሽው ድንጋዮች ጣል ጣል ተደርገዋል። ከዛ ውጪ ደግሞ ተክሎቹን ብትመለከቷቸው እዛ አካባቢ እናያለን። መጥበሻ፣ የጥብስ መጥበሻ ተክል ሮዝመሪ አለ፣ ጤና አዳም አለ፣ ናና አለ። አገር በቀል የጥሩ መልካም መዓዛ ያላቸው ተክሎች አሉ ማለት ነው። እንግዲህ በዚህ አካባቢ ስናልፍ እነሱንም እያሸተትን ስለሆነ አእምሯችን እንዴት እንደሚታደስ አስቡት። እንዴ በጣም በጣም ነው ደስ የሚለው እስካሁን ራሱ አየሩ ንጹህ አየር ነው። ምንም የተበከለ አየር፣ የመኪና አየር የለም። እንዳየ ነው መስሪያ ቤቱ በጣም ጽድት ያለ እና ማራኪ ነው። በዚህ አጋጣሚ ግን እዚች ጋር አንድ ፎቶ ብንነሳ ወይም ብንወስድ ደስ ይለኛል፣ እንደ ማስታወሻ ማለት ነው። ውበቱ በጣም ነው የሚያምረው። አምጡ ላንሳችሁ፣ እኔ ላንሳችሁ። ወደዚያ ይሻላል። አዎ ደስ ሲል፣ በጣም ነው የሚያምረው። አሁን ወደ አይቁ ጋር ደርሰናል። 8000 ሜትር ስኩዌር ወይ ስኩዌር ሜትር ይባላል አይደል? ስፋቱ እንደዛ ነው። ጥልቀቱ ደግሞ ሶስት ሜትር ነው። መሀል ላይ የሚገባ ሰው ካለ ዋና የሚችል እስከታች መዋኘት የሚችል ካለ፣ ሶስት ሜትር ረጅም እኮ ነው። መሀል ላይ ረጅም ነው። እኔ ወደ እኔ ሁለት ሜትር ነኝ፣ አንድ ሜትር ጨምሬ እዚህ አካባቢ የተለያዩ ቀረጻዎችን ማድረግ እንችላለን። ፕሮግራሞች በሚኖሩበት ጊዜ ወጥተን እዚህ ጋር በጣም የሚያምር አረንጓዴ ስፍራ ስለሆነ ለምሳሌ እንደምትመለከቱት ሀይቁ ውሃው አለ ተሰብስቦ በአንድ ቦታ ነው የተጠራቀመው። በቀኝ በኩል ደግሞ እዚህ ከፊት ለፊታችን ማለት ነው ዘንባባ ተክሎች አሉ። ከዘንባባው ደግሞ አለፍ ብሎ ደግሞ አረንጓዴ ስፍራ ነው፣ አረንጓዴ ሳር የተከለበት በጣም ደስ የሚል ቦታ ነው። ፏፏቴ ደግሞ አለው። ድምፁን ምናልባት ልጆች እየሰማችሁት ሊሆን ይችላል። ፏፏቴ ያለው ፏፏቴው የራሱ የሆነ ማራኪ ውበት ለሐይቁ ያጎናጽፈዋል ማለት ነው። ድልድይ ያለው፣ ቢጫ ቀለም የተቀባ ድልድይ ያለው። በነገራችን ላይ ውሃው የሚመጣው ከጉለሌ ከጉለሌ ተራራ አለ አደለም። እንዳልኳቸው ነው፣ በዓለም ላይ የሚገኙ በጣም ሜጀር ሪቨርስ የሚባሉት ዋና ዋና ወንዞች የሚባሉት ምንጮቻቸው ከተራራ ነው። ስለዚህ ልክ እንደዛ ሁሉ የዚህ ውሃ ምንጭም ከጀርባ የምንመለከተው የጉለሌ እጽዋት ማዕከል የሚባል አለ ከጀርባ ከዛ ተራራ ላይ መጥቶ ነው ቀስ ብሎ መጥቶ እየፈሰሰ የሚመጣው ማለት ነው። ስለዚህ እኛ ሀይቅ ለማስመሰል ምን አደረግን? ጉርጓድ ቆፈርን። ስምንት ሺህ ሜትር ስኩዌር የሆነ ጉርጓድ በስፋት ቆፈርንና ውሃው እዛ ጋር ተጠራቀመ ማለት ነው። ከተጠራቀመ በኋላ ቀስ ብሎ በዛው ውስጥ እየሰረገ ወደ ታች ላሉ ገበሬዎች አንዳንድ አንድ ከተማ ግብርና ለሚሰሩ ሰዎች ምን ይሆናል ማለት ነው ማጥጫውና ነው አይሞላም፣ አይሞላ መውጫ ስላለው መፍሰሽ ያለው እዛች ጋር መፍሰሽ አለ ሌላ ደግሞ ምን አለ ልጆች 500 ሰው የሚይዝ እንደ አንፊቲያትር የሚመስል ስፍራ ደግሞ አለ እዚህ ጋር እዚህ ጋር ፕሮግራም ማድረግ ይቻላል ማታ ማታ እሳት እያነደዱ ሰዎች ወይ ጋዜጠኞች ሲጫወቱ መቅረጽ ይቻላል ጠቅላይ ሚኒስተራችን መጥቶ ይህን ጊቢ ሲመርቁ ንግግር ያደረጉት እዚች ቦታ ላይ ነው እዚህ አሁን አምስት ቀይ ወንበር ያለበት ጋር እሱ በጠጋ ብሎ እዛ ጋር ነው ያደረጉት። ከጀርባቸው ከአይቁ ጀርባ የሙዚቃ መሳሪያ ነበረ፣ ባንድ ነበረ፣ ስክሪኖች ነበሩ። ብዙ ትላልቅ የአገራችን ባለስልጣኖች እና ታዋቂ ሰዎች እዚች ጋር ተቀምጠው ነው ንግግር ያደረጉት። ጠቅላይ ሚኒስተሩ ማለት ነው። በጣም አስቸጋሪ ቦታ ላይ ካልሆነ በስተቀር ተፈጥሮም እንዳንጎዳ ዛፎችን እንዳንቆርጥ አድርገን ነው የተሰራው፣ ማለት ነው ዋና ዓላማው። እንግዲህ ይሄ ዋነኛው የቴሌቪዥንና የሬዲዮ ጣቢያ ነው። ወደ ውስጥ ከመግባታችን በፊት ያለውን ውጫዊ ቅርጹን ወይም ያላቸውን ነገሮች ነው እየጎበኘን ያለ ነው። ትልቁ ደግሞ አሁን ስቱዲዮም አለ አደለም? ስቱዲዮ አለ፣ እሱን እንመለከታለን። በተለይ ደግሞ ለልጆች ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በጣም ያስገርም ልዩ የሆነ እናንተ ብቻ የምትጠቀሙበት ስቱዲዮ ሰርቷል። እሱን አሳያቸዋለሁ። ወደ ህጻናት ስቱዲዮ ከመሄዳችን በፊት እዚህ ፊትለፊት የምትመለከቱት የሜካፕ ነው፣ የመዋቢያ ክፍሎች ናቸው፣ የወንድና የሴቶች ክፍሎች ናቸው። ቆንጆ ነው አይደለ? ስለዚህ አሁን በግራ በኩል ያለ የሴቶች፣ በቀኝ በኩል ደግሞ ያለ የወንዶች ነው። ለምሳሌ የመጀመሪያው ክፍል ወንዶች ጸጉራቸው የሚቆረጡበት ሴቶች ጸጉራቸው የሚሰሩበት፣ ዜና የሚያነቡ ፕሮግራም የሚሰሩ ቴሌቪዥን ላይ የሚወጡ ልጆች ናቸው። ከዛ ደግሞ ወደ ውስጥ ስንገባ ደግሞ ሁለት የሻወር ክፍሎች አሉ ገላቸው የሚታጠቡበት አንድ ሽንት ቤት አለ። ከዛ ውስጥ ደግሞ ስንገባ ወደ ውስጥ ደግሞ እስቲም አለ እንፋሎት፣ በእንፋሎት ገላ የምታጠም አለ። ከዛ ደግሞ ከጎኑ ደግሞ ሳውና ባዝ ደግሞ ይባላል። እነዚህ አይነት አቅርቦቶችን ያካተተ የሜካፕና ፕሮቶኮል ክፍላችን ነው። አሁን እያለቀ ነው። በጣም ያምራል። በጣም በጣም ቆንጆ። የሚገርመው ያው ዓለም አቀፍ ደረጃውን የጠበቀ የሚዲያ ኮምፕሌክስ ነው የሚባለው። የሚዲያ ኮምፕሌክስ የተባለበት ምክንያትም አለ አይደል? እንደው ልጆች እንዲያውቁት፣ እንደው ምን ማለት ነው ሚዲያ? እንደምታውቁት የእንግሊዝኛ ቃል ነው አይደለ? ስለዚህ የብዙ ቁጥር ነው ወይም ፕሉራር ነው። ትምህርት ቤት እንደተማራችሁት ሚዲያ ማለት ማለት ከአንድ በላይ ሚዲያዎች አሉ ማለት። አንድ ብቻውን ደግሞ ከሆነ ሚዲየም ይባላል። ግልጽ ነው። ስለዚህ ሚዲያ የተባለበት ምክንያት አንደኛው ብዙ ሚዲያዎች ብዙ የተለያዩ ወደ ዘጠኝ የሚደርሱ የቴሌቪዥንና የሬዲዮ እንደዚሁም የማህበራዊ ድረገጽ ሚዲያዎችን ስለያዘ ነው ማለት ነው። ሚዲያ ኮምፕሌክስ ደግሞ የተባለበት ብዛነቱን ብዙነቱን ለማመልከት ስለታሰበ ነው። ኮምፕሌክስ የተባለው ውስብስብ ማለት አይደለም። የእንግሊዝኛው ቃሉ ኮምፕሌክስ ማለት እዚህ ጋር ከአንድ በላይ የሆነን ነገር ለማመልከት የተጠቀምንበት ነው። ስለዚህ ሁለቱ ቅድም የነገርኳችሁ ቃላት በአንድ ላይ ሲነበቡ ምን ይሆናል? ሚዲያ ኮምፕሌክስ። ስለዚህ የሚዲያዎች ስብስብ ማለት ነው። አሁን ወደ ልጆች ስቱዲዮ እንሄድ። ያየነው የልጆች ስቱዲዮ ነው። በፊት እዛ ብሔራዊ አካባቢ በነበረው የቀድሞ የቴሌቪዥን ጣቢያ ላይ የልጆች ፕሮግራም የሚሰራው በጣም ጠባብ በሆነ ክፍል ነበረ። በዛ ላይ ደግሞ ለልጆች ብቻ ታስቦ የተሰራ ስቱዲዮ አልነበረም። ስለዚህ እንደፈለጉ የፈለጉትን ነገር ለመቅረጽ የፈለጉትን ነገር ቋሚ በሆነ ሴታፕ ወይም ቋሚ በሆነ የፕሮግራም መቅረጫ ቦታ ላይ ለመስራት በጣም ከባድ ነበረ። አሁን ግን እንደምትመለከቱት ስቱዲዮ ውስጥ የተለያዩ የህፃናት ፕሮግራሞችን ለመቅረጽ የሚያስችል የስቱዲዮ ባክግራውንዶች ወይንም ደግሞ የመቅረጫ ቦታዎች አሉ የጦጤት ፕሮግራም የሚቀረጽበት ከትምህርት መልስ ደግሞ ተማሪዎች የኬሚስትሪና የፊዚክስ ቤተ ሙከራ ስራዎችን የሚሰሩባቸው ቦታዎች ለራሳቸው ለልጆች ብቻ ማለት ነው፣ ለልጆችና ለልጆች ብቻ። በፊት ግን እንደዚህ አልነበረም። ስለዚህ ለብቻቸው የተደራጀ ስቱዲዮ አለ ማለት ነው። የቴሌቪዥን ፕሮግራም ቻናልም አላቸው። ያ የሚቀረጽበት ነው የሚሆነው። እንደምትመለከቱት ውስጡ በጣም ነው የሚያምረው። አይታችሁታል። ስለዚህ እነዚህ አይነት ግባቶችን ወደፊት እየተቀረጸ ለኢትዮጵያ ውስጥ ለሚገኙ ልጆች በሙሉ እንዲሰራጭ ማድረግ የሚቻልበት ቦታ ነው ማለት ነው። ደስ አይለም? በጣም በጣም ደስ ይላል። እዚህ ደግሞ የሚገርም ክፍል ነው የገባነው። አዎ፣ ይሄ ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ ቴሌቪዥኑ 60 አመት ነው ከተመሰረተ። አሁን ደግሞ የምትሰሙት ሬዲዮ ደግሞ ዘጠና አመቱ ነው ከተመሰረተ እዚህ ውስጥ የተለያዩ እስከ ዛሬ ድረስ ያጠራቀምናቸውን ቅርሳ ቅርሶች የምናሳይበት ሙዚየማችን ነው ማለት ነው። ለምሳሌ አለፍ አለፍ እናያለን። ይሄኛው ሜሪያር ምዳ የምትባል ዘፋኝ ታውቃላችሁ? በኢትዮጵያ ሬዲዮ መታ የቃለመጠይቅ ጊዜ ነበራት። ያን ቃለመጠይቅ ከጨረሰች በኋላ ዘፈን የዘፈነችበትን በክራ ማጫወት እና በክራ ዘፈኖች በጣም ታዋቂ ነች፣ ሜሪያ እርምዳይ እና የተጫወተችበትን ክራር ለኢትዮጵያ ሬዲዮ አሁን ለምሰሙት የሬዲዮ ጣቢያ አበርክታለች ማለት ነው። አሁን ክራር አልችልም ልጆች መጫወት፣ ግን ይሄ የሜሪያ እርምዳይ የእውነተኛ ክራር ነው። የራሱ በቃ ሜሪያ እርምዳይ በቃ ይኸው ከጀርባ ኮ አለ። የእድሜ ልክ ብቸኛ ቅርሴን ለኢትዮጵያ ሬዲዮ ጣቢያ ሰጥቻለሁ። ውርስ ነው። አሁን ይሄ የኢትዮጵያ ሬዲዮ ውርስ ነው ማለት ነው። በቃ አዎ፣ ይሄ እኛ ነው በጣም የምንወደው ቅርጻችን ነው። በጣም እነዚህ ሬዲዮ ሲጀመር የነበሩ መሳሪያዎች ናቸው። በፊት ሬዲዮ በእያንዳንዱ ሰው ቤት ስላልነበረ ሰዎች ሬዲዮ ሲከፈት ሄደው የሚሰሙት የነበረው ታዋቂ ቦታ ላይ ወይም ሜዳ ላይ ስብስብ ብሎ ጋቢያቸውን ለብሰው ነበር። እንደዚህ አይነት ስርጭት ይደረገ የነበረው አሉ አሉ ወይም የድምጽ ማጉያ በሚባለው በዚህ በሚመለከቱት ነው ማለት ነው። ከዛ ውጪ ደሞ የሸክላ ድምጽ መቅረጫና ማጫወቻ ቴክኖሎጂ መጣ። ቀጥሎ ናግራ የሚባል የሬድዮ መቅረጫ ሪል ቴፖች፣ እነዚህ ቴክኖሎጂዎች መጡ። እያደገ እያደገ ደሞ መጡ ወደ እነዚህ የድምጽ መቅረጫና ማጫወቻ መሳሪያዎች ተሸጋገረ ማለት ነው። እዚህ ፊት ለፊት የምትመለከቷቸው ክቡር አቶ ከበደ ሚካኤል ይባላሉ። የመጀመሪያው የሬዲዮ ዜና አንባቢ ናቸው። ገጣሚ ነበሩ፣ ይጽፉ ነበር። ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ተሰጥቷቸው በጣም ትልቅ የተከበሩ የግጥም ጸሐፊ ናቸው። ግን በፊት ደግሞ መጀመሪያ የኢትዮጵያ ሬዲዮ ዜና ሲነበብ የመጀመሪያው ዜና አንባቢ ናቸው ማለት ነው። ደስ ይላል በጣም። እነዚህም ሂደታቸውን ጠብቆ የመጡ ናቸው። እዚች ጋር ሌላ ጥላውን ገሰሰ፣ ማህሙድ አህመድ፣ ብዙነሽ በቀለ የሚባሉ ዘፋኞችን ታውቃላችሁ? መቼ እነሱ እነሱ ዘፋኞች በፊት የኢትዮጵያ ሬዲዮ ሲመጡ በቀጥታ ስርጭት ነበረ የሚጫወቱት ሙዚቃ ማለት ነው። ፒያኖ በፊት እነ ጥላውን ገሰሰ እንዳልኳቸው ብዙነሽ በቀለ መተው በቀጥታ የሚጫወቱበት መሳሪያ ነበር ማለት ነው። ለልጆች ትንሽ መጫወት እችላለሁ። ጎበዝ ነኝ ብላችሁ ትገምታላችሁ። ፕሮፌሽናል የማን ነው ግን አሁን የተጫወተው ካስታውሳችሁ። እስካሁን አብራችሁን በማዳበት ስለቆያችሁ በማመስገን እኔ ክርስቲያን አለማየሁና ቅዱስ ታምራት ከፕሮግራሙ አዘጋጅ ትግስት ተሾመ ጋር አንድ ላይ ተሰናበትን። መልካም ሳምንት።